ኡሉህያ የሚባለውን ነገር ኡሉህያ ማለት በአምልኮ አላህን መነጠል ማለት ነው መነጠል በአምልኮ መነጠል ማለት ነው ስለዚህ በአምልኮ ስንነጠል አላህ ለሱ ብቻ ነው የምንሰግደው መስገድ ሲባል በቃ ለሱ ብቻ ነው በጥቅስሻ እንኳን ለሱ አንሰግደው እኛ ሙስሊሞች ለአላህ ብቻ ነው የምንሰግደው አንድ ሁለተኛ ምን ሰዋው ስለት ምናረገው ለአላህ ብቻና ብቻ ነው ተግባባን ሶስተኛ ህይወታችን ለአላህ ነው ሞታችን ለአላህ ነው ጸሎታችን ለአላህ ብቻና ብቻ ነው። ሄደን ፎቶ አናመልክም። ሄደን ሰዎችን አናመልክም። ቀብር አናመልክም። ቀናቶችን እየመረጥን አናመልክም። ተግባባን። በዚህ ቀን እንዲህ ካላደረኩ እንዲሆናለሁ አንልም። ግልጽ ነው። በደንብ አዳምጡ። ቀብር ላይ ሄደን ቀብርን አንለምንም። ቀብር ለማኞች አለን። ወላሂ የሞቱ ሰዎችን አንለምንም። ነቢያችንን ሰለላሁ አለይሂ ወሰለምን እንኳን አንለምንም። ለሳቸው ባይሆን ሰለዋት እናወርዳለን በሳቸው ላይ በጣም የምንወዳቸው ነብይ ናቸው ከነፍሳችን በላይ የምንወዳቸው ነብይ ናቸው ነብዩ ሰለላሁ ዐለይሂ ግን እንዲም ሆኖ አናመልካቸው አልহামዱሊላህ ምንኛ ያማረ ትምህርት ነው ወላሂ ተውሂድ ማለት ምንኛ ያማረ የልብ ንጽህና ነው የሚሰጠን አልহামዱሊላህ ረቢል ዓለም መቼም ቢሆን ሰውን አናመልክም መቼም ቢሆን ቀብራ አናመልክም መቼም ቢሆን ቀነና አናመልክ ጀበና አናመልክ አብዱቃድር ጂላናና አናመልክም ነቢያቶችን አናመልክም ቅዱሳኖችን አናመልክም። መላእክቶችን አናመልክም ዛፋ አናመልክም ድንጋይ አናመልክም ላሞችን አናመልክም ተግባባ አልহামዱሊላ የምናመልከው አንድ አምላክ አለ እሱም አላህ ብቻና ብቻ ነው ጌታ በአንድነቱ ላይ ሁለትነት የሌለበት በጌትነቱ ላይ ባርነት የሌለበት በሃያልነቱ ላይ ድክመት የሌለበት በአስተናባሪነቱ ላይ አጋዥ የሌለበት በህያውነቱ ላይ ሞት የሌለበት ተግባባን። በንቃቱ ላይ እንቅልፍ የሌለበት ማንገላጀት የሌለበት በአምላክነቱ ላይ ሰውነት የሌለበት በፈጣሪነቱ ላይ ፍጡርነት የሌለበት። እንዴ በቃ ምን አለፋችሁ፣ አይበቃንም? አንዳላ አይበቃንም? እንደ እኔ እንደሚበላ የሚጠጣ ሽንት ቤት የሚሄድ ሰዎችን አመልካለሁ? ወላሂ አላመልክም። ወላሂ አላመልክም። ወላሂ አልሰግደላቸውም። አላመልካቸውም ዞር ብዬም አላያቸውም። አልጠይቃቸውም። አይሰሙ አያዩኝም፣ በሌለውበት ቦታ አይሰሙኝም፣ በሌሉበት ቦታ። በቃ ተግባባ። ስለዚህ አላህ ስብሐነው ተዓላን በብቸኝነት ተገዙ እሱም ብቻም አምልኩ ስንል ሁለተኛው ፖይንታችን ይሄ ነው። መጀመሪያ ሩቡቢያ አይተናል፣ ጌትነት ከዛ ደግሞ ኡሉህያ እያየን አሁን ደግሞ አምስት ደቂቃዋን አስማ ወሲፋት እናያለን ማለት ነው። አስማ ወሲፋት ማለት አላህ ስብሀነሁ ወተዓላ ባህሪያቶችና ስሞች አሉት ማለት ነው። አላህ ስለ ባህሪያትና ስለ ስሞች ስናወራ ምን የሚባል ነገር አለ መሰላችሁ? ተውሂድ አስማ ወሲፋት ማለት ስምና ባህሪያቶች። ወዘሊከ ቢኢስባቲ ማ አስበተላሁ ሊነፍሲሂ፣ አላህ ለራሱ ያረጋገጠውን ነገር ማረጋገጥ እኔ እንዲህ ነኝ ካለኝ ነ መጨመር መቀነስ የሚባል ነገር የለም። እንዲሁም አው አስበተሁ ለሁ ረሱሉላሂ ለም ሰለም ወይ ደግሞ መልእክተኛው ለሱ ያረጋገጡትን ማረጋገጥ ለአላህ አላህ እንዲህ ነው ካሉን አው ነው ብለን እንቀበላለን። አይደለም የሚባል ነገር የለም ማለት ነው። በምን አይነት ሁኔታ ነው ሚን ገይሪ ተህሪፊን?

ተገባን ተሕሪፍ ሳታደርጉ ማለት ነው። አላህ ከአርሹ በላይ ሆነ ካለን በቃ ሆኗል ነው በቃ። ከአርሹ በላይ ነው አላህ በቃ። እራሱም አይነገረን ለምን እጨምራለሁ? በቃ ለምን እጨምራለሁ? እንዴ፣ አልጨምርም። ለምን እጨምራለሁ? አልጨምርም። ሁለተኛው ወላ ታዕጢል ትርጉም ሳናሳጣ ነገርየውም ትርጉም ሳናሳጣው፣ አላህ ትርጉም አድርገው ያስቀመጠልንን ነገር ትርጉሙን ሳናሳጣ በቀጥታ እንደመጣ እንናገራለን ማለት ነው። ተሐሪፍ ሳናደርግ ተዓጢል ሳናደርግ፣ ወላ ተምሲልን ሳናመሳሰል ከፍጡራን ጋር አላህን ከፍጡራን ጋር ሳናመሳሰል አላህ ያያል ሲባል እን በቃ አላህ ያያል ነው። እንዴት ወላ ተክይፊን ተክይፍ የሚባል ነገር ሳይኖር ሳናመሳሰል እንዴት ብለን ሳንል ማለት ነው። እንዴት የሚባል ነገር የለም አላህ ዘንድ ለምን አናቅማ አናቅም ተግባባል ስለዚህ እንዴት ነው ብለን ስንል ለዛ ነው አላህ ስብሐነ ወተዓላ በሱራቱ ሹራ ምዕራፍ 42 ቁጥር 11 ላይ ለይሰ ከሚስሊሂ ሸይኡን፣ አላህ እሱን የሚመስል አንድም የለም። በቃ ምንም ነገር የለም። በቃ ምንም የለም። በቃ ታዲያ ከሌለ እንዴት እንዴት ብለን የምትጠይቀው እኮ የሆነ ምሳሌ ሰጥተህ ልታብራራ እንዲመስል ለመሰለ የለም። አያችሁ ወሁወ ሰሚዑ አልበሲር ግን እሱ አላህ ሰሚና ተመልካች ነው በማለት ይነግረናል። ስለዚህ አላህ ስለ ባህሪያቶቹ ስናወራ ለምሳሌ አላህ እጅ እንዳለው ነግሮናል። ምን አይነት እንደሆን አልነገረንም። አናቅም፣ ትርጉም አናሳጣም፣ አናመሳሰልም፣ እንዴት ብለንም አንናገርም ማለት ነው። እንዴት አይባልም። ስለዚህ ሶስተኛው ፖይንት ይሄ ነው ማለት ነው። ሌላኛው እስቲ ከባህሪያቶቹ አንድ ነገር ለምሳሌ ብናይ አላህ በሱረቱ ል አንዓም ራፍ 6 ቁጥር 114 ላይ ወሁወ ዩጥዕሙ ወላ ዩጣዕማለ አላህ የሚመግብ እንጂ የሚመገብ አይደለም፣ እንደ ሰዎች። ለዛ ነው ነቢያችን ለም ሰለም ሰይ ሙስሊም 179 ሲ ላይ ምን ይላሉ? ኢናላህ ላ የናም አሉ አላህ አይተኛም አሉ። ባህሪው ነው። በቃ ነብዩ ያሰበቱት እናሰብታለን። ወላ የንበ ለሁ አንየናም አላህ ለሱ መተኛትም የተገባው አይደለም። ማለት በቃ ከልክለዋል እሳቸው ነፍ ያደረጉ አላህ መተኛትም አይገባውም፣ ባህሪውም አይደለም። በቃ ኢየሱስ ግን ተኝቶ መምህር ሆይ መምህር ሆይ መምህር መምህር ስንጠፋ አይገድምን? አምላክን ስታስነሳው፣ ላኢላሃ ኢላላህ አምላክ ተኝቶ አምላክን አስነስተህ ልንጠፋ ነው ተነስን እንደ አረጋ ጋይስ በጣም ከባድ ሀቂቃ ነው የሚላችሁ። እንዴት አእምሮአችሁ እንደሚቀበለው እራሱ ማለት ነው። ለዛ ነው አላህ ስብሓነው ተዓላ በሱረቱል በቀራ ምዕራፉ ለቁጥር 255 ላይ አላሁ ላ ኢላሃ ኢላ ሁወል ሀይ አላህ ከእሱ ውጭ በእውነት የሚመለክ አምላክ የለም። ሁወል ሀይ እሱ ዘላለማዊ ያው ኢተርናል መቼም መቋረጥ ያለ ሲጀመር መጀመሪያም መጨረሻም የለውም

በጣም ከባድ ነገር ነው። ስለዚህ በባህሪው አላህ ይህን የመሰለ ባህሪ እንዳለው ታያላችሁ። ሌላኛው ሱረቱል ኢኽላስ ምዕራፍ 112 ቁጥር አንድ ጀምሮ ቁል ሁ አላሁ አሐድ፣ በል እሱ አላህ አንድ ነው፣ በባህሪው አንድ ነው። ሁለትነት የሚባል ሶስትነት፣ አስርነት የለምቅ አንድ ነው። አላሁ ሰመድ፣ አላህ የሁሉ መጠጊያ ነው። እሱ ወደ ማንም አይጠጋም፣ ባህሪው ነው። ለም የሊድ አልወለደም፣ ያኔ አልወለደም። መውለድ የሚባል ባህሪ የለውም። ወለም ይውለድ አልተወለደምም መጀመሪያም ለእሱ ደግሞ ወደፊት ይወልዳል እንዳትሉ፣ ወለም የኩለሁ ኩፉወን አሐድ እሱ አምሳያም ቢጤም የለውም ወደፊትም የለውም። ቃልቅ ይህ ባህሪው። ስለዚህ ባህሪያቶቹ እነዚህ ናቸው። ስሞቹስ? ስለዚህ ስምም ደግሞ አለው አላህ ምርጥ ምርጥ ስሞች አሉት። ለምሳሌ አላህ ሲናገር ምን አለ? በሱረቱል ኢስራ ምዕራፍ 17 ቁጥር 110 ላይ

ያቸው አንዳንዶቹ፣ ለምሳሌ ሱረቱል ሐሽር ምዕራፍ 56 59 ቁጥር 22 ላይ ሁወላህ አላህ ማለት እኮ አለዚ ላኢላሀ ኢላሁ፣ ከሱ ውጭ በእውነት የሚመለክ አምላክ የለም። አሊሙል ገይብ፣ የሩቅ ሚስትራትን አዋቂ ነው። ልባርጉ አሊሙል ገይብ፣ የሩቅ ሚስትራትን አዋቂ ነው። በአላ ወሻሃዳ፣ ቅርብ የሆነ ነገር ሉ አዋቂ ነው። ባህሪው ነው ነገር ሁወ አራህማን አራህማን ነው በጣም እጅግ አዛኝ ነው። ከስሞቹ መካከል አራሂም እጅግ በጣም ሩህሩህ አዛኝና ሩህሩህ ነው። ስሞቹ ናቸው እነዚህ ሁወ አላህ አላህ ማለት አለዲ ላ ኢላሀ ኢላ ሁወ ልመሊክ አላህ እሱ ከሱ ውጭ በእውነት የሚገዙት አምላክ የለም። አልመሊክ ንጉስ ነው፣ ከሱ ጋር ሌላ ንግስና ያለው የለም። ንጉስ ነው ስንል ልባርጉ ስሞቹ ላይ አንድ ኮንሴፕት ልስጣቸው። ለምሳሌ አላህ ሩህሩህ ነው ሲባል ብዙ ሰዎች ሩህሩህ ሊባሉ ይችላሉ፣ ግን አላህ በባህሪው ሩህሩህ ነው። ሰዎች ግን በባህሪያቸው ሙሉ ርህራሄ የላቸውም። ተግባባን። አላህ ግን በባህሪው ሩህሩህ ነው። አረሂም አዛኝ ነው። እንዲሁም በጣም አዛኝ ነው። በባህሪው አዛኝ ስለሆነ ነው። ስለዚህ ሰዎች እንዲተብሉ አይጠሩም። ለምን በባህሪያቸው ስላልሆነ። ተግባባን። ስለዚህ መሊክ ሲባል አላህ መሊክነቱ ጌትነቱ፣ ዘላለማዊ ጌትነት፣ መሻሪ የሌለው ጌትነት ነው ከሆነ ጊዜ በኋላ ጌታ አልነበረም፣ ከዛ በኋላ ጌታ ነበር። በሹመት የሚገኝ ጌትነት የለውም። አምላካችን አላ ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔርም የኢየሱስን ጌታም ክርስቶስም አደረገው ይላል። ስለዚህ ጌታ ክርስቶስ የሚደረግ አይደለም። አምላካችን የእሱ ጌትነት የእሱ ሙልክ የእሱ ንግስና ዘላለማዊ ነው። ለዚህ ነው ስሙ አልመሊክ ይባላል። ለሰዎች እንደዚህ ብለህ አትልም። ተባ ስለዚህ አላህ ከስሞቹ መካከል ነው፣ አልቁዱስ፣ አሰላም፣ አልሙእሚን፣ አልሙሀይሚን፣ አልዐዚዝ፣ አልጀባር፣ አልሙተከብር ስብሓና ላህ ዓማ ዩሽሪኩን እያለ ይናገራል። ያ እሱ ከእሱ በቀር ሌላ አምላክ የለም የሚባለው ንጉስ፣ ከጉድለት ሁሉ የጠራ የሰላም ባለቤት፣ ጸጥታ ሰጪው፣ ባሮቹን ጠባቂ፣ አሸናፊው፣ ኃያሉ፣ ኩሩ አላህ ብቻ ነው ኩሩ አሸናፊ ነው ኩሩ ሲባል ልባርጉ ለምሳሌ ኢየሱስም ምን አለው ዮሐንስ ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ቸር መምህር ሆይ ብሎ ሲጠራው ስለምን ቸር ትለኛለህ ከአንዱ ከአምላክ በቀር ቸር ማንም የለም ይላል ይሄ ኩሩ አይደለም ተዋዱዕ ነው አያችሁ አላህ ግን በራሱ ኩሩ ነው ባህሪያቶቹ ነኝ ነው የሚለው ይሄው አርራህማን እያለ ስለ ራሱ ይናገራል። አዛኝ ነኝ አርራሂም ቸር ነው ተጓባን በቃ እንዲያለ ይናገራል ኢየሱስ

ቅርጽና ሰማሪ ነው፣ ለእሱ መልካም ስሞች አሉት። በሰማያትና በምድር ያለው ሁሉ ለእርሱ ያሞግሳል ይላል አላህ ስብሓነሁ ወተዓላ። ወሁወ አልዓዚዙ አልሐኪም፣ እሱ አሸናፊና አልሐኪም ጥበበኛ ነው በማለት ይናገራል። ሃዛ ሁወ ላህ፣ ይህ ነው አላህ ማለት። በቃ ይህንን ማምለክ እስቲ ያጀማ፣ በቃ ይህንን እናምለክ እስቲ ምን